ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ። ንዑ ሀቤ የኩልክሙ ስሩሃን ወጽዑራን ወክቡዳነ ጾር ወአነ አአረፈክሙ። እናንት ደካሞች፣ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28። ያለ ክርስቶስ ሳለን ብዙ የተሸከምናቸው ሸክሞች ነበሩን። ኃጢአትን ተሸክመን ነበር። እርግማንን ተሸክመን ነበር። ሕመምንና ደዌን ሁሉ ተሸክመን ነበር። እነዚህ ሸክሞች በጣም ከባድ ከመሆናቸው የተነሳ እጅግ ደክሞን እጅግም ጎብጠን ነበር። ጌታችን ኢየሱስ ክርስቶስ ሲጠራን እኛ ሁላችን በእንደዚህ አይነት አስከፊ ሁኔታ ውስጥ ነበርን። እናም በእንደዚህ አይነት አስከፊ ሁኔታ ውስጥ ሆነን ሳለን ሲጠራን የዕረፍት ድምፁን ሰማንና ወደ እርሱ መጣን። እርሱ አስቀድሞ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለው ሸክማችንን በሙሉ ወሰደና ለዘላለም አሳረፈን። እሱ ራሱ እረፍታችን ሆነ። የአጋንንትን ኃይል ከውስጣችን ሰበረና የቅዱሱ መንፈሱ ማደሪያዎች አደረገን። ኃጢአታችንን ወሰደና የእግዚአብሔር ጽድቅ አደረገን። ጨለማችንን ወሰደና ብርሃን አደረገን። እስራታችንን ፈታና ነፃ አደረገን። እርግማናችንን ወሰደና የተባረክን አደረገን። ሕመማችንን ደዌያችንንም ሁሉ ወሰደና በመገረፉ ቁስል የተፈወስን አደረገን ያኔ ከነ ሸክማችን ወደ እርሱ በመጣን ጊዜ አንዱን ሸክም ወስዶ ሌላኛውን በእኛ ላይ አልተወውም ሁሉንም ወሰደና በሁሉ ነፃ አደረገን ዛሬ ኃጢአተኞች አይደለንም እርሱ የእኛ ጽድቅ ሆኗልና ዛሬ በጨለማ ውስጥ አይደለንም እርሱ ብርሃናችን ሆኗልና ዛሬ በእርግማን ውስጥ አይደለንም፣ በእርሱ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርከናልና። አሁን የማንም አይደለንም የእርሱ ብቻ ነን። ከእርሱ በስተቀር ማንም በሕይወታችን ላይ እድል ፋንታ የለውም።